ነበር ሄጄ ነበር። የሆነ ጊዜ አንድ ሰው በስድስት 6 ዓመቱ ቢሞት፣ ቤተሰብ 18 ዓመት እስኪሞላው ሞቷል እኮ፣ ቢሞላው ኖሮስ ብሎ ያስቡና፣ ሚስት ይፈለግለታል። ለሟች ማለት ነው፣ ይፈለግለታል። ከዛ ይሄዳል። ከዛ ልጃችሁን ለልጃችን ይባላል። ልጃችሁን ለልጃችን ለማ የዛሬ 14 ዓመት ለሞተው ለከሎ አይከለከልም። ታውቃላችሁ፣ በስነ ስርዓት ያቺ ሴት ሙሽሪት ሆና ትመጣና እነሱ ሰፈር ቤት ተሰርቶላት ትኖራለች። ከዛ ሌሊት የእሱ ወንድም ወይም አጎት ወይም የሆነ ቅርብ ሰው ጨለማን ተገናድጎ ገብቶ ከእሷ ጋር ሴክስ ማድረግ ይችላል። ጓሮዋን ይጠብቅላታል፣ ንብረቷን ይጠብቅላታል። የሚወለደው ልጅ ግን በሟች ስም ይጠራል። ካስቸገራት ሁለተኛ እንዳትመጣብኝ ማለት ትችላለች። ይህንን ጥናት ለማድረግ ሲሄድ ሴቶች ጉዳይ ስገባ መጀመሪያ ለምን መጣ ስለ እንደዚህ እንደዚህ ስለ እንደዚህ እንደዚህ እንደዚህ ሶስት አራት ነገርኳት። ያነሳችው ጥያቄ ዓላማ እንደ ፍቅረ ማርቆስ ደስታ ከሆነ ምንም ልናስተናግድ አንችልም ነው። ፍቅረ ማርቆስ ደስታ ዓላማው ምንድን ነው ሲል አትንኳቸው ይላሉ። የራሳቸው የሆነ ነገር አላቸው። አኗኗሯቸውን ልክ አይደለም ብለን የምንነቅፍ እኛ ማንን የሚል አቋም አለው። ስለዚህ እናንተ ደራሽው ችግር አለባቸው። አሁን ሌላ ነገር ገባኝ ማለት ነው። ተመልከቱ፣ በጀት ያለው ጎጂ ልማዳዊ ድርጊት በተመለከተ ነው። አውሮፓያን የሚረዱት ይህንን ስናወጣ፣ እኔ እስኪ በጎ ልማዳዊ ድርጊት ብዬ መጠየቅ ጀመርኩ። ገጠር ገብቼ ስጠይቅ እስኪ አፋር አለው የምትሉት ጥሩ ነገር የምትኮሩበት እያልኩ የተለያየ ሰው ስጠይቅ አንድ ሰው ምን አለ፣ የአፋር ሴተኛ አዳሪ ካገኘህ እኔ ልቀጣ። የአፋር ሴት ሴተኛ አዳሪ ልትሆን አትችልም። የአፋር ጎዳና ተዳዳሪ ልታገኛ አትችልም። አፋር ሊረቡ አይችልም። አያችሁ፣ ትልቅ እሴት እኮ ለምን አንዱ አንዱን ይጠብቀዋል እኔ ዶክተር መላኩ አጎቴ ቢሆን ሳገባ ሽማግሌ ምልከው መላኩን ነው ማለት ነው። እንዲህ ነው የሚያስተሳስሯቸው የራሳቸው ሆኖ ነገር ያኛው በውጭ አይን ሲታይ ግን ልክ አይደለም፣ ልክ አይደለም ሺህ ነገር ይነገረንና ያለንን ጥሩ ጥሩ ነገርን ፕሮሞት ለማድረግ ስፖንሰር አይደረገም። ቁስላችንን መቃሳታችንን ግን ገበያ ያለው ይሸጣል።